አፍሪካ ማለትም አዲስ አበባ እና ደግሞ ኢትዮጵያ እንደ ሀገር የአፍሪካና በተወሰነ መልኩ ደግሞ አህጉርን በመወከል የዓለም መዲና እንደመሆኗ ነገሮችን ዝግ ማድረጋችን በተለይ ደግሞ መኖሪያ ቤቶችን ኦን ከማድረግ አንጻር ኢሞቨብል የሆኑ ነገሮችን ኦን ከማድረግ አንጻር ዝግ ማድረጋችን እንደ መዲና ያለንን ገጽታ ከመገንባት አንጻር ኔጌቲቭ ኢፌክት አይኖረውም ወይ? የመጀመሪያው። ሁለተኛው ደግሞ ቅድም መምህር ኑር ሁሴን ለማንሳት እንደሞከሩት የዋጋ ንረትን ያመጣል ወይም ደግሞ የዶላር ፍሎው እዚህ ጋር ያለውን ቫሪዬሽን ያሰፋዋል የሚል ነገር ተነስቷል። እኔ ግን የማስበው በተቃራኒው ነው። ለምሳሌ ኢትዮ ቴሌኮም ላይ የተፈጠረውን በቅርቡ ማየት እንችላለን። የንግድ ተቋምን ፍሪ በማድረጋችን ኮምፒቲሽን ነው የተፈጠረው። ስለዚህ በኮምፒቲሽኑ ደግሞ ሰዎች ተጠቃሚ ነው የሆኑት። የዋጋ መቀነስን ነው ያስከተለው። በዛው መጠን አናሎጃይዝ አድርገን የመኖሪያ ቤቶችን ኦን ማድረጋቸው ሌክዠሪውን ከፍ በማድረጉ ያሉ መጠነኛ ነገሮችን ዝቅ በማድረግ ለዜጎች የተሻለ እድልን አይፈጥርም ወይ ብዬ ነው ማንሳት እንፈልገው። አመሰግናለሁ።